ጭራሽ በዛሬ ቀን በልደቷ ቀን በጭቅጭቅ ና በመበሻሸግ ትመጣላችሁ። እኛ ስንጠብቅ የነበረው የሀይሚዬ ልደት ቪዲዮ ነበረ። በእርግጥ ያለቀቁበት ምክንያት አላቸው፣ ነግራችኋለሁ። ቤተሰብ ላይክና ሼር በማድረግ ቪዲዮ ሙሉን ለመመልከት ሞክሩ። ዛሬ እንግዲህ ሙሉ ቀን ስንጓጓ ስንጠብቅ የነበረው የሀይምዬ የልደት ቪዲዮ ይለቀቃል ብለን ነበር ነገር ግን ዛሬ እነሱ የመጡት በሌላ አይዲያ ነው። በጣም ነው የከፋኝ ሳየው ቪዲዮን። ምክንያቱም የጠበቁት የሀይሚን ደስታ የሀይሚን ፈገግታ፣ ብሩኬ ይዞላት የሚመጣውን ነገሮች ለማየት ሲጠብቅ ሲጓጓ ነገር ግን ዛሬም በጭቅጭቅ ዛሬም በመበሻሸቅና በነገር ነው የመጡትኝ። ና ያው ቪዲዮ የተለቀቀው ብሩኬ ቤት ነው፣ ሁላችሁም አይታችሁታል ብዬ አስባለውኝ። ብሩኬ ትናንትና ታውቃላችሁ፣ ሀይሚዬ ተበሳጭታ የተወሰነ ነካ አድርገው ነበረ። ና ያ ነገር ሲያናድደኝ ነበረ። ኢቨን እንኳን ሊዱ ሊዱ ነው ብቻ ስሙ አይደን ነው። ቤተሰቦች የቅርት አርጉልኝ ስለተበሳጨው። እኔ ምንም ነገር የመያዝ እኔ ሙያዬን ሙዴ እንዳይበረስል ነበር የዋድኩትኝ ና እሷን ተበሳይታለች። ሀይሚ ለምን ትመታለን በሰው ፊት እያለች የነበረ እውነት አላትኝ። ስለዚህ ዛሬ ሀይሚ ይቅርታ መጠየቅ አለባት ብሎ ሊንዳን ና ሀይሚን ይዞ መጥቷል። ለእኔ ግን በልደቷ ቀን እንደዚህ አይነት ነገሮች ባይፈጠሩ የምር እኔ በጣም ነው የከፋኝ። ለምን ብትሉ አንድ ሰው የተወለደበትን ቀን ደስ ብሎት ነው ማሳለፍ ያለበት፣ ከሚወዳቸው ሰዎች ጋር ሆኖ ከቻሉ ልደቱ ተዘጋጅቶለት ፕሮግራም ተደርጎለት ብቻ የሚገርም ጊዜ ነው ማሳለፍ ያለበት ከፈጣሪው በመቀጠል ማለት ነው። ግን ዛሬ ብሩኬ ጭራሽ ሊንዳን አምጥተ ሀይሚ ፊት መሳም እንደገና ደግሞ እሷ ፊት ይቅርታ ጠይቂ ምናምን። ሀይሚ ትናንትና ብሩኬ ላይ የተወሰነ እዲሽን አንስተሻ፣ ዛሬ ግን እኔ ሊንዳን ነበር እንድታጣፍሪያት የፈለግኩትኛ ምን በእርግጥ ሞክራ ነበር ሀይሚ ለመማታት ብሩኬንም እንደገና ደግሞ ልጅቷንም። ግን ብሩኬ በየት በኩል እጇን እያዛት ቤተሰብ በዚህ ጋር ስትል በዚህ እጇን ይዛታልና፣ ጥሩ አይደለም። አንዳንድ ጊዜ ግን እንዴት ነው ማለት፣ በዛሬ ቀን እንደዚህ አይነት ቪዲዮ እኔ አልጠበኩም፣ እስከ መጨረሻ አልጠበኩም። የጠበኩት የነበረው ሁላችሁም የጠበቃችሁትን ነው። ያው ቀደም ሲል ጠዋት ላይ ሀይሚ አንዳንድ የለቀቃቻቸው ቪዲዮዎች አሉ። ግን አንድ ምነግራችሁ እውነት አለኝ እስከመጨረሻ አብራችሁ ጠብቁኝ። በመጀመሪያ ማለት የምፈልገው ነገር ብሩኬ ሀይሚዬ በራሷ በግሉ ይቅርታ እንድትል ከፈለግ ብቻ መጠየቅ ትችል ነበር። ሲቀጥል አንተ የሚያደረግከው ነገር አግባብ አይደለም። ዛሬ ልደት ሀይሚ አዘጋጅታለ አላዘጋጀችም አይዶኖ። ሲቀጥል ደግሞ ስጦታም እንዳገዛል እንዳትመጣም ስላለች ልደቷ ላይ አልገኝም አልሄድም። እንደገና ታዘጋጅ አታዘጋጅ አይዶኖ እያለ ነበረ ብሩኬ። በእርግጥ እኔ ጠዋት አይቻለኝ ሀይሚ ሼር አደረገችው ላይ መኪና ውስጥ በብሩኬ መኪና ብሩኬና ሀይሚ ሆኖ ነው ቤተክርስቲያን የሄዱትኝ። ይሄ ምንም አይዋሽም የታየ ነገር ስለሆነ እኔም ቪዲዮን እዚህ ጋር እናንተ ጋር አምጥቼ አድርሼላችኋለሁ። ቢሆንም ምንም እንኳን ስራ ቢሆን ቤተሰቦች፣ ምንም ስራ እየሰራችሁ እንኳን ቢሆን በዛሬ ቀን እንደዚህ አይነት በጭቅጭቅ በመበሻሸቅ ልጅቷን አመጠህ። ልጅቷ ደግሞ እንዴት ነው አክት ታረጋለች፣ በጣም አክት ታረጋለች ከምታስቡት በላይ ሀይሚ ፊት። ብቻ ሀይሚን ለማናደድ የምታረገው ነገር ደስ አይልም። እንዲያውም ዛሬ እንዳትናደድ የበለጠ እንድትደሰት ብዙ መንገዶችን ማስተካከል ነው እንጂ እያለች ነበር። ሀይሚ ራሱ ዛሬ እኮ ደስታዬን ትፈጥራለህ ብዬ ነበረ ጭራሽ ይሄን ነገር ልታደረግ ነው ምናምን እያለችሁ ነበር። ና ብሩኬ፣ ካንተ አይጠበቅም። አቃለሁ፣ እኔ በጣም ስማርት ሰው ነኝ። ስለ እኔ እንደዛ አድርግ እንደዛ አታርግ አትበሉ ብለሃል። ኦፍኮርስ አንልም፣ ግን ምክርን እንሰጣለን። ስለምንወዳችሁ ማለት ነው። አንዳንድ ሰዎች አላችሁ በሰው ሕይወት ላይ ገብታችሁ ለመውሰን የምትሞክሩ ግን ያ ልክ አይደለም፣ አግባብ አይደለም። እንዴት ነው እንትን ማለፍ ቀይ ካርድ ማለፍ፣ ቀይ መስመር ማለፍ የሚባለ እንደዛ ነው እና። በሰው ህይወት ላይ ማንም አይወስንም። እራሱ ነው ሊወስን የሚችለው። ግን ደሞ የሚጠቅምና የሚጎዳህን ነው እየነገር ነው ያለው። ሲቀጥል ደግሞ ሀይሚ ዛሬ የልደቷ ቀን ነው። ልጅቷን አመተ ማብሸቅ ወይንም ደስ ማይል ነገሮች አክቶችን ማረግ ልጅቷ መሳም እንደገና ደግሞ ከልጅቷ ጋር ወደፊት ላይፍ ይኖረኛል፣ ሀይምዬ መተሽ ወጥ ሰሪያለሽ ምናምን ዲኮርት ሰሪያለሽ እያል ሀይሚ እንድትናደድ የምታረገው ነገር ጥሩ አደለም። ነገ ሀይምዬ ከሌላ ሰው ጋር እንደምትመጣ ልንገራችሁ እርግጠኛ ሆኜ፣ ምክንያቱም ትናንትም ዛሬም ብላለች። አሪፍ አይቸኩልም ብላለች። ይህ ማለት ከሆነ ሰው ጋር እንደምትመጣ እርግጠኛ ነኝ፣ ግን ሰውየው ማን ነው አላቅም። ዳኒን እንዳጠብቁ ከዳኒ ጋር አትመጣም ሃይሚ ምክንያቱም ሌላ ልክ ብሩኬ እንዳደረገው ከሶሲ ጋር ምናምን የተወሰነ ጊዜ አሳለፈ፣ ወይም ደግሞ አብሮ ቪዲዮ ሰሩ። አሁን ሊንዳን ዟት መጣ ዳኒን ጓደኛ። ያንን ያደረኩበት ደግሞ የራሴ ምክንያት አለኝ ብሏል። ምክንያቱ ምን ይሆናል የሚለውን ቀጣይ የምና ይሆናል ቤተሰቦቼ ብዙዎች ዛሬ እንደከፋቸው አቃለሁ፣ ልደት ፕሮግራሙ ስላልተለቀቀ በመጀመሪያ ደረጃ የሀይሚ ልደት አልተከበረም ወይ ካላችሁ፣ ተከብሯል። ግን ደግሞ ፕሮግራሙ ዛሬ ተራው ቪዲዮ የሚለቀቀው የተራው የብሩኬ ነው እና ለዛም ነው ይሄ ቪዲዮ የተለቀቀው። የሀይሚ ልደት ከተለቀቀ ነገ ይለቀቃል፣ ካልተለቀቀ ደግሞ ምክንያቱ አልንገራችሁ። ዛሬ እና ትናንት አይታችሁ ከሆነ በጣም ብዙ ሰዎች ማለት ነው የራሳቸውን ሀሳብ ማለት እነሱ እየፈጠሩ የሚዋሩ ወሬ አለ ዩቱብ ላይ ማለት ነው። ዩቱብ ላይ አንደኛ ደረጃ ምን ሲሉ ነበረ? ልደቷን ያዘጋጀላት ዳኒ ነው አሉ ቪዲዮ እኔ ሰምቻለሁ ማለት ነው። አይቻለሁ እኔ ሁላኔ የምንዳየውት እነሱም ያዩታል። ሁለተኛ ደግሞ ልደቷን አዘጋጅታ ባለበት ሳ ላይ ዳኒ ከነ ጓደኞቹ ምናምን ሆኖ ፕሮግራሙን ሄዱ አበላሸው የሚሉ ቪዲዮዎችም የሰሩ ቪዲዮዎች አሉ። ቤተሰብን ጋ ያላችሁ ያያችሁ አይታችኋል። ያንን ነገር ስላዩ ማለት ነው ስለተበሳጩ ነው። ይሄ ቪዲዮ የሀይሚዬ ልደት ፕሮግራም ያልተለቀቀው፣ ምክንያቱም እነዛ ሰዎች መላምት እየመቱ ስለሆነ ቪዲዮ እየሰሩ ያሉት፣ የእነሱን እውነታና ውሸት እናንተ ኦዲንስ እንድታቁ እንድታጣሩ ስለፈለጉ ነው። የሀይሚዬ ልደት ቪዲዮ ያልተለቀቀው ፕሮግራም ተደርጎላት፣ አዎ፣ አሁ ተደርጎላት አለ ሀይሚዬ ፕሮግራም፣ እሷም ደግሞ የፎቶ ፕሮግራም አድርጋለች። ስለዚህ ቪዲዮ ያልተለቀቀው በመጀመሪያ የሃይሚ ፕሮግራም ብሩ አይለቀቅም። ግን ሀይሚ ጋር ዛሬ ብሩኬ ተራው እንደሆነ አውቃለሁ። የዛሬን አሳልፎ ብሩኬ ሀይሚ ጋር ተለቆ ቀጣይ ምናምን ተስተካክሎ የሃይሚ የብሩኬ ተስተካክለ ይመጣሉ ብዬ ስጠብቅ ነበር፣ ቤተሰብ የኛ ጉጉት ነው እንጂ እነሱ ገና ረጅም ጉዞ ይጓዛሉ። ሃይሚዬ ገና ሌላ ሰው ይዛ ትመጣለች፣ ደጋግማ ነግራናለች። አሪፍ አይቸኩልም። አሳይሃለሁ ትናንትም ዝታበታለ ብሩኬን ማለት ነውኛና ዛሬም እንዳያችሁ ዝታበታለች። ብሩኬን ለመምታት ሞከረች ግን አላስመታትም። ሊንዱንም ለመምታት ሞክራ ነበር በጥፊ ግን ብሩኬ በየት በኩል እጇን እያያዘ ብሩኬ ተሳምማት እንጂ የምርስ ይቅቅ እያሉ ነበር፣ ቪዲዮን ሳዩ የነበረው ከዛ በላይ ደግሞ ታቃላችሁ። ልደቱ መቅረቱ ማለት ነው። ትንሽ ከፍቶኛል። ግን ማነው ውሸታ፣ ማነው ትክክል የሚለውን ሰው ደግሞ እንድናቅበት አድርጎናል። ቤተሰቦች ብዙ የተባሉ ነገሮች አሉ አይደል? ስለ ሃይሚ ስለ ዳኒ ስለ ልደቷ ብዙ ነገር ተብሎ ነበር አደለ? ያን ነገር በደንብ እንድታቁ እንድታጣሩ፣ እነሰዎች ኢቨን እንኳን ቮይስ እያሰሙ ምናምን የሰሩ ሰዎች አሉ አደለ? ያን ነገር በደንብ እንድታቁ ነው። ገባችሁ አደለ? ያን ቪዲዮ እየቀረው ማለት ነው። አንዳንድ ጊዜ እንደዚህ የሚያደርጉት ነገር ለእኛ እንዴት ነው፣ ካስተዋልም ብዙ አይነት ትምህርቶች አሉ። ኒስ ብዙዎቻችሁ ልደት እየጠበቃችሁ እየጠበቅን ነበር፣ አልተለቀቀም ቪዲዮ። የሀይሚ ልደት ጽድት ብሎ ተከብሮላታል፣ ግን ደግሞ ቪዲዮ አልተለቀቀም። ቤተሰቦቼ፣ ጠዋትም ቤተክርስቲያን ከብሩኬ ጋር ሄዳለች። እኔ የምለው ግን ማለት ነው ብሩኬና ሀይሚ እናንተ በውስጥ እያሳለፋችሁ ቆንጆ ቆንጆዋን በውስጥ ለእናንተ ጭቅጭቅ ጥሉ ለኛ ምን ነው አላችሁ? ምን ነው ምናዋላችሁ? ብሩኬ ማለት ነው፣ አትበሳጩ፣ ተደሰቱ እያለ ነው። ብዙ ጊዜ ማለት ይሄንን እያለ ያለው በግልጽ አማርኛ ስራ ነው ማለት አይችልም፣ ገባችሁ? በጎን እየነገራችሁ ነው። ለምትናደዱ የምር የምር፣ ግን የምትናደዱ ሰዎች እኮ አላችሁ፣ የምር ነው ግን፣ እያለ እየጠየቃችሁ ሁላ ነበር። አትናደዱ፣ እኔ ተናድጃለሁ አይደለም፣ ዛሬ ግን ከፍቶኛል። ልደቷን ስጠብቁ እየወይን ይበላቸው እውነት ስሜታቸው ነው። እያንዳንዱ ሰዎች ስሜት ነው። ቁርጥ ያደረጉት ብርኬና ሀይሚ ለማ ነው። ሀይሚ ከሌላ ሰው ጋር ትመጣለች ብሩኬም ከሊንዱ ጋር እንደሚቀጥል ነው ምነግራችሁ። የተወሰነ ጊዜ ግን ደግሞ እኔ ውስጥ ችግር የለውም ከተስተካከለ፣ መስተካከል ያለበት ዛሬ ነበረ። ቤተሰብ ገባችሁ? ሀይሚና ብሩኬ ሁሉንም ሰው ከህይወታቸው አስወጥተው ሁለቱ ብቻ መቀጠል ቢፈልጉ ዛሬ የልደቷ ቀን ነበረ የሚሆነው። ግን ያ ነገር አይደለም። እነሱ የፈለጉት ገና ስራውን መቀጠል አላማ አላቸው ፍላጎት አላቸው። የእነሱን ፍላጎት ደግሞ እኛ እናከብራለን። በስራ መካከል ግን የሆነ እናንተን የማይመጥናችሁ ቦታ ባትገኙ በቃ እኔ ምክሬ ነው እንዳህታችሁ፣ ማለት ነው። በህይወታችሁ ላይ እኔ ማንም አይደለሁም። ገብቼ ለውስትንም አልችልም። ሀይሚም ብሩኬም፣ ሁለቱም እጅ ለእጅ ተያይዛችሁ አብራችሁ ብትሰሩ ደስ ይለኝ ነበረ። ግን ደግሞ ሌላ ሰው ማስገባት ለስራ ወይንም ለዩቱብ እንቅስቃሴ ግድ ነው ካላችሁ፣ ዌልካም ብያለሁኝ፣ ተቀብያለሁኝ። ትንሽ ቢከፋኝም ልደቱ በመቅረቱ ትላላችሁ፣ ቤተሰብ።